ነው የምላችሁ። በጣም ነው ልቤ የሚያመኝ። እውነት ያማል በቃ ያማል። አለ እኔ እኮ ለዚህ ነው እኮ ለዚህ ነው ህይወት ምፈራው፣ ለዚህ ነው ህይወት አያችሁ። ቤተሰብ ሁሌም ሁሌም የምላቸው ይሄን ነገር ነው። ሁሌም የምላችሁ ይሄን ነገር ነው። እንግዲህ ታውቃላችሁ፣ ብሩኬ ስሜቱን መግለጽ ሲፈልግ፣ ወይ የሆነ ጸብ ካለ፣ ወይ የሆነ ደስታ ካለ፣ ወይ የሆነ ቅር ያለው ነገር ካለ በቃ በዘፈንና በ ፎቶ ነው የሚገልጸው። ብያችሁ ነገር የነበረ እንግዲህ በደለኛ ልብሽ በደለኛ ልቤ ምንም ሳላቅ የቱ ጋር እንደሆነ ጥፋቴን አላወቅኩትም ግን ይቅርታዬን ልትቀበየኝ አልቻልሽ የሚል ሙዚቃ አመታዋል። በጣም አሳዘነኝ። ብሩኬ ዛሬ አሳዝኖኛል። በጣም ብቸኝነት የተሰማው ይመስላል። እኔ እንጃ ሀይሚዬ፣ በአሁኑ ሰዓት ይቅርታ አርጋለት አብረው ቢሆኑ በጣም ደስ ይለኛል። እንግዲህ ሀይሚዬ ደግሞ የኔ ፍቅር፣ የኔ ማር፣ የይቅርታ ልብ ያለሽ የኔ የኔ ወርቅ፣ ብሩኬን በይቅርታው መቀበል እንዳለብሽ ነው። እኛ ሁላችንም ይህን ቪዲዮ መስራት አለብን ለሀይሚ ሁላችሁም ዩቱበር የሆናችሁ ጥቃቅንና አነስተኛ ዩቱበሮች እንግዲህ ለሀይሚ ይሄ ቪዲዮ እንዲደርሳት በላይክና በሼር አድርሱልኝ ማለት ነው። ሀይሚዬ ይሄ እንግዲህ እኔ እንጃ እኔ ብሩኬ እንደዚህ ሁኖ ሳይ በጣም እኔ በቃ ሁለቱም በቃ የሆነ ነገር ሲሆኑ እኔ እግዚአብሔርን ነው ምላችሁ። በጣም ነው ልብ የሚያመኝ፣ እውነት ያማል፣ በቃ ያማል። እኔ እኮ ለዚህ ነው እኮ ለዚህ ነው ህይወት ስንፈራው ለዚህ ነው ህይወት ምንድነች ብዬ ማስበው ሁል ጊዜም ማለት ነው ይቺ ነች ወይ ህይወት ላለው? አንድ አንድ ጊዜ ሳስብ እና ነገን ዛሬ ታይተን ነገ ለማን ደገሞ ህይወት መጣላት ወይ መጨቃጨቃ አያስፈልገንም። ያው ከኖርን ደሞ ጸብና ጭቅጭቅ ይኖር ይሆን ይኖራል ብዬ አስባለሁ። እና ቤተሰቦች ዛሬ ብሩኬ በጣም አንጀቴን በልቶኛል። በጣም አሳዝኖኛል። እኔ ብሩኬ ላይ ያው ጥፋተኝነቱን ቢኖርበትም አንድ ሰው ይቅርታ ካለ ይቅርታ ነው በቃ ይቅርታው መቀበል ግዴታ ነው። እና ሀይሚዬም ያው እሱም እሷም እንደዚህ በምታደረግበት ሰዓት ያው ፍቅረኛ ቀለበት አድርግ ያለው በሚል እንኳን በጣም ከባድ ነገር ላይ ያው ብሩኬም ይቅርታ ስላደረገላት እሷም የእሱን ይቅርታ መቀበል እንዳለባት ነው ዛሬ የተረዳውት። ሀይሚዬ የኔ ስማርት የኔ ቆንጆ እህት የኔ ትንሽዬ እንቡጥ ልጅ፣ እባክሽን የብሩኬን ይቅርታ እንድትቀበይ በአክብሮት እየነገርንሽ ነው ያለ ነው። እውነት እውነት፣ ዛሬ በቃ እኔ ምን እንደሚሻለኝ አላቅም። እግዚአብሔርን ነው ምላችሁ ቤተሰብ። በጣም በቃ ለሀይሚዬ ነው የዘፈን አድርሱላት፣ በእናታቸው ይህን ቪዲዮን ሀይሚዬ የኔ ፍቅር እባክሽን ዛሬ ብሩኬ ዘፍኖ ልሻል በሚገርሙ ሁኔታ ምንም አላጠፋውም፣ ጥፋት የለብኝም እያለሽ ነው። ለዛሬ ይቅርታ አርግልህ በቃ። ማንኛውም ሰው ደግሞ ይቅርታ መቀበል ግዴታ ነው። አንደኛ ነገር ደግሞ ምንድን ነው በቃ ፕራንክ ነው ስለተባለ አሁን እንደተገዳሽ እንደተጎዳሽ እናቃለን፣ እንደተቀየምሽ እናቃለን። አንቺ ብቻ አይደለሽም፣ እኛም ላንቺ አግዘናል፣ ተናደን ተናግረናል ብሩኬን። ስለዚህ አንቺ ደግሞ በቃ ይቅርታ፣ አንቺ ይቅርታ ካላደረግሽ እኛስ አንቺ ይቅርታውን ካልጠቀበሽ እኛ ምን እንበለውሽ? ብሩኬን እና የኔ ፍቅር እንደ ተጎዳሽ እያወቀን እንደ በቃ ተጎርትሻል እናቃለን። ልብሽ ተሰብሯል እናውቃለን። ግን ይቅርታውን ተቀበይ፣ የኔ ፍቅር ተቀበይ። በቃ ብሩኬ አንቺ ነው። ማንም ሰው የአንቺን ነገር መንካት እንደሌለበት እናውቃለን። ልጅቷ ለጥፋተኛ እኔ ብልጅቷ ጥፋተኛ ማድረጉ እስካሁንም ልጅቷን ለጥፋተኛ ያደረኩት አንድ ሴት ልጅ ፍቅረኛ ያለውን ወንድ እንደዚህ አይነት ነገር እንስራ ሲላት ራሱ ወይ ውጭ እንስራ ወይም መኪና ውስጥ እንስራ ማለት ሲገባት መታልጋው ላይ ተጋድማ መስራቷ የሷ ጥፋት ነው። አንዳንድ ጊዜ ፍቅረኛ ያለውን ወንዶች እንደዚህ መሆን የለብን የፈለገ እሱ ቢለምናት የፈለገ እንስራ እንኳን ቢላትም አይ ሃይ ሚዬ እንድትቀይሚኝ አልፈልግም ያኔም አስቀይሚያታለሁ ማለት ሲገባት እሷ ግን መታ የእነሱን ህይወት ለመረበሽና ለማጥፋት ብላ መታ የሰራችው ስራ ነው ይሄ። አንዳንድ ልጆች እሱ ጠይቋት እኮ ነው እሱ ስለ ጠየቃት ነው ስራ እኮ ነው። ስራም ቢሆንም እኮ ስርዓት ባለው መንገድ ሲሆኑ ደስ የሚለው። እሱ ቢጠይቃትም፣ እኔ ግን እኔ ብሆን እሸልልም ነበረ እኔ ብሆን እሸል። ይፈለገ ነገር ይምጣ ለምን ሀይሚ የሚያስቀይማን ነገር መስራት ስለማልፈልግ፣ ለምን የዛኛ ያኔ የሆነችው ስላየሁኝ በዛ አይን እንዳታኝ ሁለተኛ ማድረግ ሲገባት ሌላ ችግር ይዛ መምጣቷ በጣም ከባድ ነገር ነው። ባለፈም ችግር ይዛ መጣች፣ አሁንም ችግር ይዛ መጣች። ይሄው ልጁ ተንከራተታ። አሁን ዛሬ ብሩኬን በጣም ነው ያሳዘነኝ። ማርያምን ፊቱ ሁሉ ወይኔ፣ እኔ እንጃ፣ ሃይ ሚዬ፣ እንደው መድኃኔዓለም በቃ ቡራን በቃ በቃ ይቅር በይው በእናትሽ፣ ለኛ ስቲ። ማርያምን ዛሬ አዝኛለሁ። ብሩኬን በዚህ መልኩ ሳየው በጣም አዝኛለሁ። በእናትሽ ሃይ ሚዬ ስሞ ትልሽ ይቅርታ አድርጊለት በቃ ለኛ ብለሽ ቢያንስ ለኛ ለኦዲንሶች ለምን ወድሽ ብለሽ ይቅርታ ማድረግ አለብሽ። በቃ እኛ እንወድሻለን ብሩኬን የምንወደ፣ እንድትለያዩ ምንም ነገር እንዲገጥማችሁ ስለማንፈልግ እባካችሁ በቃ እና ወዳቸዋለው፣ ቤተሰቦች እያከብራቸዋለሁ። ቡራዬ አይዞ ከወንድሜ ትታረቃለች። ካንተ ውጭ ወደ ውጭ ልጅ ምንም ነገር የምታስበው ነገር የለም። ያው አንተም ከዚህ በኋላ የምታረገውን ነገር ማወቅ እንዳለብህ ነው ነገር ወንድሜ። በተረፈ ድምጽ ሁኜ እልሃለሁ። ሃይሚ እባክሽን ስሚ፣ ታረቂው፣ ይቅር አርጊ፣ ይቅርታ በይለት። ቻው ወጥሰው